በመጨረሻም በድብቅ የተቀረጸው የነበጋሻው ሴራ በአርሲ ምዕመናን ላይ። በጋሻው ድርጊቱን ማውገዝ ሲገባው በግፍ ነፍሳቸውን ባጡት ወንድሞቻችን ላይ ተሳለቀ። ለምን ይህን ማድረግ አስፈለገው? አላማቸውስ ምንድን ነው? ሙሉ መረጃውን አስደምጣችኋለሁ። በምናፍቃን እምነት ውስጥ ሆነ። ነገር ግን ሴራቸውን እንዲጋለጥ የምታደርገውን ወንድሜ ከልብ አድርጊ አመሰግናለሁ። ሰው ያለቅሳል፣ ያማራል። ግለሰቦችም ይመስላቸዋል እዛ እዚህ ዘርፈው ምን ብለው ለጊዜው የተጠቀሙ ይመስላቸው እንቅልፍ የላቸው። በዛ ተነቃ፣ በዚህ ተነቃ፣ በዚህ ተደረሰብኝ። የተረጋጋ ጤና ያለው አይደለም። እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። በባለፈው ጊዜ አርሲ ላይ የተፈጸመውን ጥቃት ተከትሎ የዞኑ አስተዳዳሪ ኢብራሂም ከድርን ጨምሮ ሌሎች አመራሮችን በማስጠራት ያነጋገሩት የአዲስ አበባ ከንቲባ አዳነች አቤቤ የስራ መልቀቂያ ማስገባታቸውን የሚያሳይ አንድ መረጃ ፈጥልጎ ወጥቷል። ለመሆኑ ከንቲባዋ ይህንን ውሳኔ እንዲወስኑ ያደረጋቸው ምንድን ነው? መረጃዎችን አጋራቸዋለሁ። አንዱ ውቅር አብያተ ክርስቲያናት ናቸው። ኋላ የሚታየው ከአስራ አንዱ ውቅር አብያተ ክርስቲያናት መካከል ቤታ ጊዮርጊስ የተሰኘው ነው የሚታወቀው እና የሚወሰደው ቤታ ጊዮርጊስ። በመጨረሻ መጥቶ ተወዳጆ የቴሌቪዥን ፕሮግራም አዘጋጅና አቅራቢ የሆነችው ዳናይት መክብብ ገዳም መግባቷ የታወቀ ሲሆን ዳናይት የላሊበላን ውቅር አብያተ ክርስቲያናት ካየች በኋላ በትዊተር ገጽ ላይ ሰፍረች ጽሁፍ የበርካቶችን ቀልብ ስቧል። ለመሆኑ ይህ ጽሁፍ ምን ይላል? አብረን እንቃኘዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደንደም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ።

እነዚህ በምስሉ ላይ የምትመለከቷቸው የኢራቅ ኦርቶዶክሳያን ናቸው። ወታደር አይደሉም እንዴ ካላችሁኝ፣ አሁን ወታደርም ጭምር ናቸው። እስከ ቅርብ ጊዜ ድረስ በኢራቅ ኦርቶዶክሳያን ላይ ኤስአይስ፣ ሌሎችም የአሸባሪ ክንፎች የኦርቶዶክስ አማንያንን ይገላሉ፣ ቤተ መቅደሶቻቸውንም በምትመለከቱት መንገድ እያወድሙ ነበር። ይህንን የሚያደርጉት ክርስቲያንን ማጥፋት ጀነት ያስገባል ተብሎ ስለሚታምን ነው። ከዛ በተጨማሪ አልቻሉም እንጂ ቢችሉ በአለም ላይ ከነሱ ውጭ ያሉትን አጥፍተው ኢስላማዊ መንግስት መመስረት ትልቁ ህልማቸው ነው። ታዲያ በአንድ ወቅት በኢራቅ ውስጥ ኦርቶዶክስያኑ በሚደርስባቸው ተደጋጋሚ ቅጣት ብዙዎች ህይወታቸው እያለፈ፣ ገሚሱ ደግሞ በስደት ቁጥራቸው በእጅጉ እየተመናመነ መጣ። በዚህ ጊዜ ነበር ይህንን ውሳኔ ለመወሰን የተገደዱት። በምንም የማይደራደሩበትን እምነት ሊያስቀይር ሊያጠፋ የመጣውን ኃይል በዝምታ ከተመለከቱት ኢራቅ ውስጥ ኦርቶዶክስ የሚለው ስም የዋሸታ ሆኖ መቅረቱ ነውና፣ ያ ጊዜ ሳይመጣ ቆራጦቹ የኢራን ኦርቶዶክሶች ራሳቸውን ከጥቃት ለመከላከል ትጥቅ በመታጠቅ ስልጠናን በ ለመውሰድ ብቁ ለመሆን ቻሉ። ይህንን ያላወቀው ጠላት በቀጣይ እንደለመደው ሊያጠፋቸው ቢመጣ አከርካሪውን ሰብረው ላይ መለስ ሸኙት። ዛሬም ላይ የተሰደዱት ተመልሰው ያሉትም ተጠናክረው እምነታቸውን አስከብረው ይኸው በክብር መኖር ጀምሯል። ለዚያም ነው ከሰሞኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ኦርቶዶክስ ላይ የሚፈጽመውን ጥቃት በመተቸት አስፈላጊ ከሆነ ጦሪን አስገብቼ አክራሪዎችን አጠፋለሁ ሲል የተለመጠው። ስለሆነም አሁንም በዓለማችን ላይ ኢትዮጵያን ጨምሮ በሌሎች ዓለማት ላይ ኦርቶዶክስን ታሪክ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

በመጨረሻም ይህ በድብቅ ተቀርጾ የነበረው የበጋሻው የመድረክ ንግግር በእጄ ገብቷል። ሁላችሁም ኦርቶዶክስ የሆናችሁ የወንድሞቻችን መሚያመማችሁና ያቆሰላችሁ እውነቱም ኢትዮጵያ ውስጥ ህግ ካለ ይህ ሰው እንዲጠየቅ ይህንን ቪዲዮ ብዙዎች ጋር እንዲደርስ ላይክና ሼር አድርጉት። ከሰሞኑ በአርሲ ምንም ባልታጠቁ ሲቪሊያን ሰዎች ላይ እምነታቸው ላይ ያነጣጠረ አሳዛኝ ጥቃት ተፈጽሞባቸው እንደነበረ ይታወቃል። ታዲያ ያንን ተከትሎ ያላነባ ያላለቀሰ በምድር ማንም አልነበረ ነበረም ከይሁዳው በጋሻው እና ከጥንተ ጠላት ዲያቢሎስ ውጪ የጥቃት በተፈጸመበት ምሽት በጋሻው በቸርች ውስጥ ለምን ብሎ የማይጠይቅ ምዕመናኑን ሰብስቦ የተመላከታችሁትን ነበር መናገር ጀምረ ተጠቃን እንዲሆንን እያሉ ያላዝኑብናል ለመሆኑ እነሱ ምን አድርገው ነው አባቶቻቸው የታረዱት፣ ባለማተቦች፣ ቤተ ክርስቲያናቸው በሳት የተለኮሰው ቀድሞ ምን አድርገው ነው ሲል ኦርቶዶክስ የሀገር ዋልታ ሌሎች ቤተ እምነቶችን እንደበደለች በማስተማር አሁን የተደረገው ቅጣት ሂሳብ ማወራረጃ መሆኑን በግልጽ ሲናገር አድምጣል። ይሰጣችሁታል። በመጽሐፍ ቅዱስ እግዚአብሔር ሰባት ነገሮችን ይጠላል፣ የመጨረሻውን ግን ሰባተኛይቱን አብዝቶ ይጸየፋታል። እሱም በወንድማማቾች መካከል ጠብን የምትዘራ ምላስ ሲል ተናግሮናል። በጋሻው ሰላምን ፍቅርን ይቅርታን በመስበክ መቅደስ የተባለውን የሰው ልጅ ከማነጽ ይልቅ በተቃራኒው ኦርቶዶክስ ያለ ሲሳለቅ የባሰ ብሎም ድርጊቱ እንዲቀጥል ሲያነሳሳ ይታያል። ውድ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሙስሊሙ ለመናፍቃኑ ለጆባው መጠለያ የሆንሽናት፣ ወደ ኋላ ልመልሳችሁና አንድ ታሪክ ልንገ ተነገራችሁ በፊት እያኔ ድሮ ሙስሊሞች እንደ ጥላት እየታዩ በሚታደኑበት ሰዓት ነቢያቸው ይህንን አዘዛቸው። በምስራቅ ወደ አበሾች ሀገር ሂዱ፣ በዚያም አንድ ክርስቲያን ደግ ንጉሥ አለ፣ እሱ ይቀበላችኋል። ነገር ግን ኢትዮጵያንን አትንኩ ሲል ይናገራችኋል። እነሱም እንደተባሉት ወደ ኢትዮጵያ መጥተው ንጉሡ ፊት ቀረቡ። ንጉሱም እነማን ናችሁ? ከወዴትስ መጣችሁ? ምን እናግሳችሁ ሲል ሶስት ጥያቄን አቀረበላቸው። እነሱም መለሱ እኛ ሙስሊሞች ነን ከወደ አረቡ ዓለም የመጣን የምንፈልገውም በሀገራችሁ ቁራሽ መሬት ተሰጥቶን በሰላም እንድንኖር ነው ሲል አስረዱት። ንጉሱም አሽከሮቹን ጠርቶ በአብርሃም ደንብ እንግዶቹን ተቀብሎ እራትንም አሰናድቶ በደስታ ተቀበላቸው። በንጋታውም ሰፊ ግዛት ሰጥቶ በዚያ ይኖሩ ዘንድ አደረጋቸው። ዛሬ ይህን ታሪካቸውን ረስተው የነብያቸውንም ቃል ዘንግተው እንግዳ ሆኖ ለመጡባት በኋላም ላደጉባት ለዚህ ሰዋ ኦርቶዶክስ የካራቸውን ይስሉበት ጭመር ይህ ሁሉንም አይመለከትም ጂሃዲስቶችን ብቻ ነው ስለሆነም ላርሲልቂት ዛሬም ነገም ወደፊትም ፍትህን ጤቃለን ፍትህ በመጨረሻም በስንዴ የገባችሁ ዛሬም የሉተራያን አጀንዳ የምታስፈጽሙ ሆዳደር ምናፍቆች ስነ ስርዓታችሁን ያዙ ዝም ያልነው ስትዘድቡን ስትዘልፉን የምንቀበለው ፈጣሪ እንዳለው በፍቅር ለመኖር ነው ዘርፈኛ ሰው ያለቅሳል፣ ያማራል። ግለሰቦችም ይመስላቸዋል እዛ እዚህ ዘርፈው ምን ብለው ለጊዜው ይጠቀሙ ሊመስላቸው እንቅልፍ የላቸው። በዛ ተነቃ፣ በዚህ ተነቃ፣ በዚህ ተደረሰብኝ። የተረጋጋ ጤና ያለው አይደለም። እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። ለጊዜው ሊመስላችሁ ይችላል። ነቀርሳ ነው። ከሰሞኑ በአርሲ ላይ የተፈጸመውን ጥቃት ተከትሎ የአዲስ አበባ ከንቲባ አዳነች አቤቤ የዞኑ አስተዳደር ኢብራሂም ከድር እናም ሌሎች አመራሮችን ሰብስበው በአርሲ በተደጋጋሚ ጊዜ ክርስቲያኖች ላይ በሚፈጸመው ጥቃት ሰው ያለቅሳል፣ ያማርራል። አንዳንድ ግለሰቦችም ከአጥፊዎች ጋር በመመሳጠር ገንዘብንም በመቀበል ድርጊቱ እንዲፈጸም አቅጣጫን ይሰጣሉ። እመኑኝ፣ የምትቀበሉት ገንዘብ የሰው ነፍስ ከጠፋ በኋላ ያንቀዣቅዣቸዋል፣ ጤናም የለውም ሲሉ የገሰጿቸው ሲሆን በኋላም ከንቲባ በትውልድ ተወቃሽ ሆኜ ማለፍናል አልፈልግም። ባለፉት ዓመታት ህዝብ እያለቀ ነው በሚል መልቀቂያቸውን እንዳስገቡ በሀገር አሜሪካን የሚገኘው ጆርናሊስቱ ዳንኤል አፈት ልኩ የወጣውን መረጃ ለቢቢሲ አማርኛ አጋርቷል። ምድራዊ እና ሰማያዊ ኢየሩሳሌም ምድብ ከተወከሉት አብያተ ክርስቲያናት ውስጥ አንዱ ነው። ታዋቂዋ የቴሌቪዥን ፕሮግራም አቅራቢ እና አዘጋጅ የሆነችው ዳናይት መክብብ ወደ ላሊበላ አቅንታ የተመለከተችውንበት ትዊተር ገጿ ላይ እንዲህ ስትል አስፍሯለች። ወደ ገዳም ሄድኩኝ። ቦታው ለስጋም ለነፍስም የሚያሳርፍ ከፈጣሪ ጋርም በተመስጦ የሚያገናኝ በስፍራው ያለው ሰማያዊ መንፈስም ላሊበላ አንዳች ሰማያዊ ሚስጥር እንዳለው የሚያመላክት ነው። እዛ እንደደረስኩ አንድ ቀን ራሴን ጠይቄ የማላቀው ነገር በጆሮ ያቀጭለብኝ። ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? ለራሴ ዓለምንም አይጠቅሞም፣ እየምሩ ይበዛ ሰባና ሰማንያ ነው የሚበጀው ሰማያዊ ቤታችንን መስራት ነው ስል መለስኩ። መለስኩ በኋላም ጻድቁ ላሊበላ ከአንድ ውቅር ድንጋይ ይህን የመሰለ ዛሬን ድረስ ዓለም ሊሰራ ያልቻለውን ይህንን የኪነ ንጻ ጥበብ እንዴት አነጸው? አሻግሬ ያየውም አክሱም ሌሎችንም ስፍራዎች በሊኔ እያመላለስኩ በዚያ ሰዓት እንዲያለ ያለ መራቀቅ ውስጥ በመግባት ብዙ አያሌ ነገሮችን የሰሩት አባቶቻችን እግዚአብሔር በፍጹም ልባቸው ስለቀረቡ በሕጉም ስለሚያግዙ አምላከ ቅዱሳን ጥበብን ቸራቸው። ዛሬስ ግን እኛ ለምን ብዬ ስጠይቅ አካሄዳችን፣ ልባችንም ከእግዚአብሔር መራቁ በሕጉም አለም መላለሳችን ብዙ ነገሮች እንዳሳጣን ለመገንዘብ ቻልኩ። ዛሬም ሰላም ለሀገራችን ለኢትዮጵያውን ስትል ንግግሯን ቋጭታለች። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናል ብዬ ያሰብኳቸውን ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጠቤ ሌሎች አስተማሪ ቪዲዮች እንገናኛለን ኢንቨስት ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ኩፍሰነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።